ሰላም ሰላም ውድና የተከበራችሁ የሳንቪቱ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላም እንደምትሆኑ አምናለው። ወይ ያላችሁበት የዓለም ዳርቻ ሰላም ናችሁ? በዚህ ዲበል እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በዚህ ዲበል እያልኩ ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ከች ብለናል። ፅናት ክፍል አምሳ ሰባት ወደ እናንተ ይዘን መጥተናል። እንግዲህ ክፍል አምሳ ስድስት ምን ነበር የሚለውን ለማስታወስ ያህል ሄኖክ እና ሀሴት ቤቱን ለቀው እንደወጡ ጽናትም መምህሩም እራሷን ስታወዳጅ ቤት እንደሄደች ነበር ያየን። እንግዲህ ክፍል አምሳ ሰባትስ ምን ይዘውልን ቀርበዋል የሚለውን እንግዲህ አየት አየት አድርገን እኛ ደግሞ ወደ እናንተ ይዘን እንቀርባለን። ለዚህ ቻናል በቅድሚያ አዲስ ሲሆናችሁ ሰብስክራይብ በማድረግ ተቀላቀሉ፣ ነባሮቹ ደግሞ ላይክ፣ ሼር በማድረግ አበረታቱን እያለን እንግዲህ ቪዲዮችን እንጀምራለን። እምሩም እንግዲህ ከሆስፒታል ወጣ። እግዚአብሔር ይመስገን በሰላም ወደ ቤቷ ተመልሳለናለች። እንግዲህ ውዱ ባለቤቷ ፍቅረኛዋ ናሁሜ ገደፍደፍ አድርጎ አይዞሽ የኔ ውድ የኔ ፍቅር ቀስ ብለሽ እያለ እንግዲህ ይዞ መጥቶ ሶፋ ላይ አስቀምጦ እንግዲህ እምሩም፣ ናሆሚ አትጨነቅ፣ ዝም ብላ ኮ ነው የምትጨነቅ፣ ኮ ደህና ነኝ ትለዋለች። ዊ አንቺ ደግሞ አሁንስ እንደው ካልደበረች

ገለ መጣና አጭሪት እሱን ስታገኝ ዳንሽ ይላታል። አዎ እሱ እኮ እኔ እኮ ሁሉ ነገሯ ነኝ መድሃኒቷ ነኝ ጤና አዳሟ ነኝ እያለ እንግዲህ አጅራ ጋር እየወሩ ነው። ሶስታቸው ቁጭ ብለው ደስ የሚል ወሬ እያወሩ ነው እንግዲህ ምሩም። እግዚአብሔር ይመስገን ከዛ ሁሉ ጭንቀትና ፈተና ወጥታ ለዚህ በቅታለች። ወደ ቤቷ ስለተመለሰች በእውነት እጅጉን ደስ ብሎናል። ናሁም ሙም እንግዲህ እምሩ ፊትሽ ጥቁር ቆርባል ገቢና ረፍት አድርጌ ተኝ ይላታል። ኪራ አይደብርህም? የሚለዋል አረ ችግር የለም ግን ጎስኪ አልገው ዝብርቅርቅ ብሎ ነበር ምናልባት አልተስተካከለን አስተካክለዋል ሲለው አላስተካከልኩትም ሲለው በቃ እኔ ላስተካክልልህ ብሎ እንግዲህ ኪራም ሲገባ አልገው ተስተካክሎ አግንቶታል። አይ በቃ እንግዲህ እና ግብ ህዱ እናረፉ እያለች እንግዲህ ምሩም እንዲ እና ብቼ እንድታስተኛ አይ ነው ትላለች እንደ ብቻሽን ማኝ ፈገግታ ፊት እያዩ ም እኮ መተኛት መታደል ነው። እንዴት ብዬ አስተኛሻለሁ ብሎ እንግዲህ ውስጥ ዘውዶ ደስ የሚል ላይፍ እያሳለፉ ነው በጣም ጭንቁ የነበር ህይወት ያላችሁ ባዶ ናት ይላታል። እሷም እኔም ታምሜ ሳለ ላንተ ነበር ም ማስብ ህይወት ግን ላጨልመው ነው ብዬ እየተባባሉ እንግዲህ ኪራን ብቻውን ቁጭ ብሎ የተሰጠውን ወረቀት ደብዳቤ እያነበበ በጣም እየተከሰ አይተነዋል። እንግዲህ ሰነትና ጽናት ሳሎሌ ቁጭ ብለው ውይች ልጅ እኮ ቀረይ ተኝታ ቀረ፣ ይላሉ እምሩን ማለት ነው። እንግዲህ ጽናትም አይ ተያተኝ እምሩማ ማ ሀኪሞም እረፍት እንድታደርግ ነው ያዘዘላት፣ እየተባባሉ በቃ እንደዛ ከሆነማ እኔ ሊሄድ ግን ኪራ ሲል ትላለች። አይ ኪራም የለም ትላታለች። አይ በቃ እንግዳ ውስጥ ልሄድ ስትል እንግዲህ ናሆማ ይመጣል። ናሆማ እንዴት አደርግ እያሉት ሌሊት ማታ የተኛህ መስሎህ ቀን ተኝተህ ነጋብሃ፣ እየተባባሉ ሲል እንግዲህ ልሄድ ትላለች። ሰናይት እንዴ ለምን ምትሄጂ ማታሪ፣ እንዴ ምን ሆነ ቤት እኮ ነው። እናል ወይ አይደለም ያው ለናንተ ፈልጎ ይመጣ እንደ ከሆነ እየተባባሉ እንግዲህ ሰናይትን ታሳድራታለች። በሌላ በኩል እንግዲህ ጽናት ኩሽና ቁማ ይች ልጅ የት ሄዳ ነው? ሽንት ቤት ብላ ነበር አደል ለች እየተባእያለች ስትል እንግዲህ ኪራ ይመጣል። ኪራ ይመጣና ጽናት ይላታል። አቤት የንማሚ ቁልፍ የት ነበር? አይ ከሄኖክ ጋር ነበር። እኔ ምልሽ ከሄኖክ ጋር ግን ምን ነገር አላችሁ? ማለት ምን? አይ ማለት የፍቅር ኬስ ካላችሁ፣ ፍቅር ማለት ፍቅር እኮ ወረሽኝ አደለም በሳምንት ከሁለት ሰው ጋር የሚዘኝ ትለዋለች። አይ ዛን ጠዋት እኮ አብራችሁ ተኝታችሁ አራችሁ ነው ይላታል። አባቴ ሙት እኔ ከማንም ጋር አልተኛም። አንተ ልጅ በቁም መቃጀት ጀመርክ እንዴ ትለዋለች። አረ ተይ ፅናት፣ ይህን እያስመሰሉ መዋሸት ተይ፣ እንዳላወቁ መሆን ይላታል። አባቴ ሙት እያለች እንግዲህ እሱም እሺ ከሆነ ብሎ ትቷት ይሄዳል እንግዲህ መታ አሳሎ ላይ ትተኛና የትልቁ ቤት ቁልፍ አልተገኘም። በቃ ነው ስለ እየተኛለው ከፅናት ጋር ይተኛል ማለት ነው። ጥሩ አጋጣሚ ያለ ስትልኝ እሷው ጋር ይተኛች መስላ እንግዲህ በሌላ በኩል እንግዲህ ደረጃ ላይ ያለች ውበትሽ ማርኮኝ ይላታል። የማየኔ ብቼን እያወራው ነበረ። ይበርዳል ብላ የለበሰች ልብስ ፎጣ አስታለብሰው አልፈልግም ብቼን እገፈጠዋለሁ እያለ እህምልሽ በላይ ጎድተሽኛል እኔ እና አንቺ ነገር ይሄ መሆኑ ነው መጨረሻው እያላት እንግዲህ ጽናትም ባክህን ተረስና ግባና አብረን እንተኛ ከኔጋ ትለዋለች። እሱም ምንም አላደርገውም እያለ በቃ ብቻ ብዙ ነገር ይላታለኝ በጣም ያሳዝናል። በእውነት እሷም እንግዲህ ተተውልጠት ጨንጓታለኝ እሷም በቃ እምሩ ታገግምና እኔ እሄዳለሁ። አንተ የትም አትሄድም ትለዋለች። ናሁና እንግዲህ እምሩን የኔ ውድ በደንብ አገግሚ፣ ሰሞኑን ከባድ እንግዳ ይመጣብሻል ይላታል። ማን ሲመጣ ታይዋለሽ። አረድ፣ ንገረኝ፣ አታጓጓኝ። እንግዲህ ውስጥ እናቴ የትመጣለ ይላታል። ያንተ ብትደንገጥትልና ያንተ ትለዋለች። አዎ ውይ እንደው ደግሞ ደሞ ቀለል ያለች ናት፣ ምንም የምታስፈራ አይደለችም፣ ምናምን ይላታል። እንደ አንዳንዴ ሴቶች የባሎቻችሁ ዘመዶች ሲመጡ ለምንድነው የምትደነግጡ? ለመታወቅ ትፈራላችሁ ይላታል። እሺ ምናምን እየተባባሉ እንግዲህ ምሩም እናትህ እንድትወደኝ ምኞት ነው ትለዋለች። በሌላ በኩል ደግሞ እንግዲህ ሰብሰብ ብሎ ሰናይትም፣ ኪራም፣ ጽናትም፣ ምሩም እናሁኝም በሳሎ ተቀምጠው እንግዲህ ሀሲ ሰናይት ብርክ ታደርግና አወ እኔ ዛሬ ከማይደበልቀኝ ስብሰባ ነው የተቀመጡ ሁለቱ እዛ ፍቅር ፍቅር ያጫወታቸዋል ሁለቱ ደግሞ በዚህ የማይሆን ነገር ይነጋገራሉ። ምናምን እየተባባሉ እንግዲህ ሻወሩ አይተናለኝ። ከዛ ፅናት እንግዲህ ኋላ ልጠጣ ብላ ተነስታ ትሄዳለች። እንግዲህ ኪራም ኒኮላስ የለር ነው ብሎ ተነስቶ ሄደ። እንግዲህ ናሆሚያም እምሩን እምሩ በቃ መጥቶ ከኪራ ጋር መድበታለኝ ብሎ ትቷት ይወጣል። ከዛ እንግዲህ እምሩ ለሳናየት ሳናየት እኔን ያገተችኝ ሀሴት ሳትሆን ተብላ እንግዲህ አልጨረሰችውም። ያው በሌላ በኩልም እንግዲህ ናሁም እና ኪራ ትንሽ ካፌሌ ቁጭ ብለው እንግዲህ ኪራ ማንነው ሄኖክ እንዳገታት ናሁሜ ይነግረዋል። ናሁሜ በጣም ይናደዳለኝ እና እንግዲህ ኪራ ልጁን ሄኖክ ማለት ነው ምንም እንደማያውቅ ሁሉ ስልክ ደውሎለት እንደሚመጣ በጣም ተናድተዋል። እንግዲህ ኪራም ይምጣና ልጅ እንደ ጀበና ነው ክስክስ የማደርገውና ያሴትም ፎቶ የራቁት ፎቶ ግቢ ሳሉ ይዞባት። እናም እንግዲህ ከጽናት ጋር ቅርርብ ለማድረግ ሲሉ ሁሉን ነገር ማናት እምሩ ስለሰማች እንዳትናገርባቸው ነው ይህን ሁሉ ነገር ያደረገ እያነብ ያለውን ነገር ይኸው የተጻፈለትን ደብዳቤ አንብቦ ነው ለናሁሜም የሚነግረው። እንግዲህ ናሁሜም ለምን ደበቅኝ ይለዋል። እኔ እኮ አሁን ነው ደብዳቤውን ያነበብኩት። እንግዲህ እሱ እምሩ ሲ ለምን ይህን ደበቀችኝ እያለም ያወሩ ነበር። እንግዲህ ምሩም ያለውን ነገር ለሰነድ ልጥልጥ አርጋ ተነግራታለች። እንግዲህ ለጽናትም እንደዘው እንደ ሂኖክ እንዳገታት ፖሊስ አምጡ ሲባሉ አላመጣም ብላ ነገሮችን እየደራረበች እንደነገረቻት ምንም ነገር፣ ሁሉን ነገር እገላልታ ተነግራታለች። እንግዲህ እንግዲህ በሌላ በኩል ሄኖክ ኪራን እጁን መቶት ተሰብሯለኝ በጣም ተናዶ፣ ኪራን እንግዲህ ክላሱ ገብቶ በጣም እየፈከረ ነበር። እንግዲህ ናሁ ማምዶ ለምንድን ነው አንተ ተረጋጋ እንጂ እያለ ብዙ ምክር እየሰጠው ነበር። እንዴት ለረጋጋ ጽናት እኮ ነው ያፈቀድኩ ምናምን እያለው ብቻ ብዙ ነገር እየወራሩ ነበር። በዚህ ሁኔታ እናንተ በቃ ነቅለሃል ማለት ነው እያለ እንግዲህ ናሆምም ኪራን ለማጽናናት በጣም እየታገለ ነው። እንግዲህ በሌላ በኩል ደግሞ ጽናት ዳጎች ነውና ወይ ሰምተ ስልኩን ብድግ ስታደርግ እንደተደወለ አግኝተዋለሁ። እንደ ሰምተው ነው ማለት ነው የሐሴትን መሄድ ምንድን ነው የምልህ እያለች እንግዲህ ስልኩን አንስታ ሄሎ አባባ፣ እንዴት ነው ደህና ናችሁ እያለ እንግዲህ ስላሴ ሲጠይቅ ነው ሐሴት እኮ ሄደች፣ ከጽናት ጋር ከኪራ ጋር አልተስማሙም እያለች እንግዲህ አሃ የኪራን መደሰት ማለት ነው ብሏት ይሆናል እኔ ኧረ የኪራን ለምን የኪራን መደሰት እኔ ነኝ የማልወደው እያለች እንግዲህ ስታወራ ኪራ ደርሶባታል። በጣም በመደንገጥ ስልኳን ትደብቀዋለች እያለ አፈጥጥ ባት እሷም እንግዲህ ልትነግረው አልቻለችም። ከጓደኞቿ ጋር እንደዋራች ነው የነገረችው። እንግዲህ ናሁሜ ለኪራ ያለውን ነገር ቤት ምን እየተካደ እንደሆነ ለኪራ ምስጢር እንደተዘጋጀለት እንደሆነ ሁሉንም ነገር ግልጽልጥ አድርጎ ይነግረዋል። ኪራም እንግዲህ ሲነገረው በጣም ተናደደ። ናሁሜ አንተም እያወቅህ ነበር ዝም ያልከኝ በማለት በጣም ተናደደ። ናሁሜም እንግዲህ ጀንተልበል፣ ምንም ማድረግ አይቻልም እባክህ ይለዋል። አብሽር፣ ምንም አልልም እንደው የእኔ እውቀቴ ስለ ነበር እያለው እንግዲህ ኪራን አይ ለአንተ ለአንተ ምንድን ነው ምሽት እያዘጋጁልህ እንዳይሆን እንጂ ይለዋል። እንግዲህ እናሁም የምድጋረግ ና አግብቼ ነበር እውነት ሆነ የማሳያቸው እያለ እንግዲህ ኪራን ቤት እንዲ ብለ ስታረውን ታደረገ ትመስላለፍ እየተባባሉ በቃ ሂሳብ ሚፈልና እንውጣ እየተባባሉ ነው። እንግዲህ በሌላ በኩል ደግሞ ጽናት መጥቶ ሶፋ ላይ ተንሰራክቶ ተኝቷል። ጽናት መጣና ጎን ቁጭ ብላ ኪራዬ በእኔ ምክንያት እኮ ነው። እንዲህ ታዲያ እየሰሞቱን ሁሉ እንዴት ልንገረግ? ለዚህ ጥፋቴ መቼም ይቅር አልለውም እያለ እንግዲህ ኪራም የሚመቃ እና ከእንቅልፉ አንድ በሌሊቱ ደግሞ መተሽ እንግዲህ ኪራም እና ዛሬስ ልብስ አላለበሽኝም ይላታል። ጽናትም ሰክሬ ስመጣ አጠገቤ እንዳለች ብለኝ እኮ ነው ትለዋለች። እና የዛሬ አመት ያወራውን ዛሬ ነው ጀሮሽ የደረሰ እያተባባሉ እንግዲህ ኪራም እዚ እንደ ምንድስጤን የሰማው ይላታል። ምንም ትለዋለች። እንዲ ዚ እንደ ሬሳ አጋድመሽም ስታወሪ ነበር ይላታል። አይ ምንም ከጫማው ጋር ጫማ ሶፎ ላይ አቆሸሸው ብዬ ነው ይላታል።

ትንሽ የካፌ ተቀምጠው እባክሽን ሀሴት ምከሪያተኝ ይላታለኝ። እኮ በማንኛችሁም ለመፍረድ ከባድ ነው፣ ሁለታችሁም እውነት አላችሁ እያለ ጽናትን ተወቻታለች፣ ተወዳታለች ትለዋለች። ምን አይነት ጥያቄ ነው? አዎ ይህም ስሜት ከሷ አለ ትለዋለች። አንድ ብታውቂ ነገር ካለች እውነቱን ንገሪ። ኧረ እኔ ምንም የለም እና ይግራ ስለ ሀሴት አባት ምናለ። አረ እሷ ምንም አላለኝ በቃ

ምክር ትሰማሽ ከሆነ ታስተካክል እያለ እንግዲህ ለሰናይት እየነገራት ነው። የራስታውንም እንደሚወዳት ነው አይኑ ላይ የሚያሳይ ይህኔ ምርጫ አልተሳካም፣ እንግዲህ በአባቴ የሚመጣውን ደግሞ እሞክራለሁ እያለ የምታቁ ከለለሽ በሰው ስሜት እንደዚህ እርግጠኛ መሆን የለብሽም እያለ እንግዲህ ሀሴትንም እየነገራት ነበረ። እንግዲህ በሌላ በኩል ደግሞ ሳሎ ላይ ተቀምጦ ኪራን ጽናት ይጣራል። አቤት ብላ ትመጣለች። እንግዲህ ወደ እነ ምሩ ሊሄዱ ነው ወይም ምሩ እየደወለች ነው አልጨረሽም ይላታል። አይጨረሻል ይላታል። ከዛ ትክ ብሎ አየና እንዲ ብለሽ ምንድ የምትሄጂው ይላታል። አዎ ያስጠላ ስትለው አይ ስራ የምታገዥ እኮ ነው የምትሄጂላ። ብቻ ማንሻለሁ ትለዋለች። ከዛ እሱ ምራር ምን አገባኝ ብሎ ትታወቅ ይሄድና እንግዲህ እሷም ማየን ቅናተኛ ነው ቅናትሽ እኮ በልትተኝ እንዳትሄጂ እያለች እንግዲህ ወደ እነ ምሩ ሄደዋለች። የዛሬው ድራማ ከዚህ ላይ እያበቃ ስለነበረን ቆይታ እጅግ ከልብ አመሰግናለሁ፣ ውድ ቤተሰቦች ባይባል